ዛሬ ልንነግራቸው የመጣነው ታሪክ የገባውን ቃል ከመጠበቅም በላይ ሄደ ነው በኢትዮጵያ የማህበራዊ ትስስር ዓለም ትልቁን መነቃቃት የፈጠረው የብሩክ ሪል እስቴት ቻሌንጅ ፍጻሜውን አግኝተዋል ግን በተለየ መንገድ ነው ቻሌንጁ ፍጻሜውን ያገኘው ሁሉም ነገር የተጀመረው በወጣቱ ቲክቶከር አዶና የተነሳሽነት ነበር ብሩክ ሪል እስቴት ለአንጋፋ አርቲስት ጋሽ ሰለሞን አዲስ መኪና ለመሸለም የሰጠውን ቃል ትልቅ ዓላማ ነበረው። የኩባንያው የቲክቶከር ተከታይ ቁጥር 1.5 ሚሊዮን መድረስ ነበረበት። ህዝቡ ተንቀሳቀሰ። ኢትዮጵያውያን ማህበራዊ ሚዲያ ተጠቃሚዎች ይህንን ቻሌንጅ በጋለ ስሜት ተቀበሉ። ሁሉም የጥበብ ሰው አንጋፋውን አርቲስት ጋሽ ሰለሞኑን ለመርዳት ተባበረ። ብሩክ ሪል እስቴት ተከታዮቹ የጨመሩ ቻሌንጁ ለማሳካት የተቃረቡ ባሉበት አስደናቂ ወቅት ያልተጠበቀና ታላቅ ውሳኔ ያሳወቀ ኩባንያው እንዲሳካ አስቀምጦት የነበረውን 1.5 ሚሊዮን ተከታዮች ሳይሞላ በወቅቱ በነበረው 1.1 ሚሊዮን ፎሎወርስ ላይ ቆም ብሎ አርቲስት ጋሽ ሰለሞንን ለመሸለም ወሰነ። ይህ ማለት ብሩክ ሪል እስቴት አስቀምጦት የነበረውን 1.5 ሚሊዮን ፎሎወርስ ሳይጠብቅ ለጥበብ ሰው አክብሮትና ፍቅር ለማሳየት ቃል የገባውን አዲስ መኪና በይፋ ያስረክባል። ይህ ቃል ከመጠበቅም በላይ ነው። ይህ ትልቅነት ነው። ብሩክ ሪል ስቴት አንድ ነጥብ 5 ሚሊዮን እስኪሞላ መጠበቅ ይችል ነበር፣ ግን አላደረገም። በአንድ ነጥብ 1 ሚሊዮን ላይ ቆሞ የህዝቡን ተነሳሽነትና አክብሮት እና ለአርቲስቱ ያለውን ክብር አስቀድሞ ሰጥተዋል። ይህ ድርጊት ብሩክ ሪል ስቴት ለህብረተሰቡ ያለውን ቁርጠኝነትና ታላቅ የልግስና መንፈስ በግልጽ ያሳያል። አርቲስት ጋሽ ሰለሞን እንኳን ደሳሎት! ይህ ስጦታ በቅድመ ሁኔታ ሳይሆን በሙሉ ልብ የተሰጠ የፍቅር መግለጫ ነው። ብሩክ ሪል እስቴት ለዚህ ታላቅ የልግስና ምሳሌነት ብራቮ! ይህ ተግባሮ ሌሎች እንዲከተሉት መልካም አርያ ሆነዋል። አዶናይና ተባባሪዎቹ፣ ይህ ሁሉ የተሳካው በእናንተ ተነሳሽነትና ረብረብ ነው። ይህ ታሪክ በኢትዮጵያ የማኅበራዊ ትስስር መድረክ ላይ የማይረሳ ሻር አጥሏል። እውነተኛ ልግስናና የህብረተሰብ ፍቅር ከቁጥርና ከዓላማ በላይ መሆኑን አሳይተዋል። ይህንን አስደናቂ ክስተት ለጓደኞቹ ሼር ያድርጉና የብሩክ ሪል እስቴትን ልግስናና የጋሽ ሰለሞንን ክብር ላልሰሙት ያሳውቁ። ቪዲዮውን ላይክ፣ ሼር፣ ኮሜንት ያድርጉ።